እንደ መላመድ ያለ ነገር እኮ የለም። በእውነት ለመናገር የተወሰነ ጊዜ ይህንን ነገር ስንለው ትዝ ይልሻል ሳምሪን፣ የትኛውን ቡካዮ ሳካን እንደ ወጣት እንደ ታዳጊ ማየት አቅቶን ትዝ ይልሻል። አሁንም እኮ አሁን እኔ ያማል ስትሉ እኔ አልመጣልኝ። አሁን ለእኔ በቃ ያማል እውነቴውን እንደምነግርሽ እኔ አሁን አውሮፓ ዋንጫ ላይ ምናምን አየሁት አይደል እ ሬጉላርሊ ሜዳ ላይ ከመፈልጋቸው ተጫዋቾች መካከል አንዱ እሱን እድሜው በቀደም ባለፈው አረላ አስራ ሰባት ዓመት ሞላው ምናምን የተባለ ይህኔ ይገርመኛል። በቃ የምሬን ነው የምለሽ ግን ያማል ላይ የማያቸው ብዙ ነገሮች እና በተደጋጋሚ ሳይኖር ሲቀር ለምሳሌ ላሚን ያማል በዛሬው ጨዋታ አይገባም ሲባል እንደ ትልቅ እጦት እኮ ነው የሚቆጠረው እና ሂዝ ሲል ሰቨንቲን ምናምን ምናምን እያልሽ ስታስቢው ነ ቡካዮ ሳካ አካል የነበረው አሁን አርሰናል ቤት ውስጥ እንደ ሲኒየር ተጫዋች ታየውና የሆኑ ሰዎች ይመጡና በሚጽፉ ጽሁፍ ላይ ይሄ ልጅ እንደዚህ እየታየ ያለው እድሜው እኮ ገና እንደዚህ ነው ምናምን ሲሉሽ እድሜው ሲነገርሽ ነው። ከዛ በፊት በተደጋጋሚ የሚወጣቸውን ኃላፊነቶች በተደጋጋሚ የሚታይበትን ብስለት ጉብዝና አይተሽ አይተሽ አይተሽ ልጅነቱን ረስተሽ የነበረው ልጅ እንደገና ልጅ ነው የሚለው ነገር ይመጣልሽ ማለት ነው እና አሁን ግን ዝም ብሎ ማንም ምንም አይነት ጽሑፍ ባያይ ደረጃ ምናምን ባያይ አብዛኞቹ በዚህ ይሄ ኔክስት ጄኔሬሽን በሚባል የመጪው ትውልድ ከዋክብቶች በሚለው ላይ ስቴጅ ግን ባርሴሎና ቤት ተከማጭተውልሻል። እዛ ያሉ ነው የሚመስል በጣም አሉ። ባርሴሎና ቤት በጣም ታዳጊ ተጫዋቾች እና ደግሞ ታዳጊ ብቻ የምትላቸው ኮ አይደሉም ማለት የችሎታቸው በጣም ከፍ ያለ እና ገና አሁን ባለው ባርሴሎና ላይ በታዳጊነታቸው ተጽዕኖ መፍጠር የሚችሉ ውጤት መለወጥ የሚችሉ ያድጋሉ ተስፋ ላቸው ምናምን የምትላቸው ብቻ እኮ አይደሉም ባርሴሎና ቤት ያሉት። አሁንም ትልቅ ነገር ሰርተው ማሳየት የቻሉ ተጫዋቾች ነው በብዛት በባርሴሎና ቤት የሚገኙት። ያው ይህን አሁን የጀመሩ ማለት ነው። አሁን ሌሎች ክለቦች ላይ አሉ እንደነዚህ አይነት ለምሳሌ እኛ እንኳን በቅርቡ ስናነሳ የነበረው ማንቸስተር ዩናይትድ ላይ የኦቢ ማርቲን፣ የሄቨን እነዚህ እነዚህ በጣም ትልቅ ተስፋ ወደፊት እንዳላቸው የሚያሳዩ ናቸው። አደለም አርሰናል ተጫዋች እነሱ እነሱ በጣም ትልልቅ ተጽዕኖ መፍጠር የሚችል አቅም አላቸው ወደፊት። አሁን በሂደት ላይ ናቸው፣ መንገድ ላይ ናቸው ብለን የተናገርንላቸው ናቸው። በትክክልም ደግሞ መንገዳቸው የሚያሳየው ያንን ነው። ከዛ በተጨማሪ ያው አርሰናልን ቤት አሁንም ተጽዕኖ ማድረግ የቻሉት እነ ሉዊስ ስኬሊ እነ ኑዋኔሪ በጣም እና እነዚህ እነዚህ ተጫዋቾች አሉ። ግን በባርሴሎና ደግሞ በጣም ይለያል ይመስለኛል፣ በብዛት ነው የሚገኙት እዛ ክለብ ውስጥ እኔ ሁሉም ሰው ከላሚን ያማል ይጀምራል ብዬ ስለ አሰብን ነው ጠዋት ስን ውይይት እንወያይ ብለን ርሱን ስናስቀምጥ ከላሚን ያማል በተጨማሪ ብለን የጠየቀ ነው አይቀሬ ነው በሚል ሀሳብ ነው። ምክንያቱም በዛ ላትስማማት ትችልም መቼም። ግን ሌሎች ተጫዋቾች ደግሞ አሉ፣ የበለጠ ትኩረት ማግኘት የቻሉ ተጽዕኖ ማሳደር የቻሉ ና የነገ ተስፋቸው የበለጠ ደማቅ መሆኑን ማሳየት የቻሉ ተጫዋቾች አሉ። ምናልባት የተወሰኑትን በስማቸው መጥራት ምንችል ይመስለኛል። አለምም በነገራችን ላይ ምን ያደርጋል መሰለሽ ይሄ ካሚንግ ጄኔሬሽን ኔክስት ጄኔሬሽን በሚል ይሰጣቸዋል እኮ ደረጃ፣ በየአህጉሩ በየተለያዩ ሀገራት በየተለያዩ ሊጎች ላይ የሚጫወቱ እኔ እንደውም ርዕሱ መሆን አለበት ብዬ ማምነው እንደሆነ ታውቂያለሽ፣ ነገ የማን ነው የእነዚህ ተጫዋቾች ነው ነገ እውነት ለመናገር ስለዚህ ነገ የማን ነው አሁን ነገን ለመውረስ ነገን በእግር ኳስ ላይ ለመድመቅ ነጋቸውን ለማሳመር ብቻ ሳይሆን ነገ የአውሮፓን የዓለምን የአህጉራቸውን ውድድር በናሽናል ቲምም ደረጃ ለሀገራቸው በሚጫወቱበት ጊዜ ትልቅ ትልቅ ትልቅ ተጽዕኖ ሊያሳድሩ የሚችሉ ተጫዋቾችን ራንክ ያደርጋሉ እኮ ደረጃ ይሰጧቸዋል እና እነዚህ እነዚህ ነገሮች አሪፍ መነሻ ይሆናል። ነው እና ስ ነገ የማን ነው ልትይ ነው ነው። እሺ አንደኛ፣ ያው ብዙም ዝርዝር ነው ጀምሬያለሽ። እንዲ ብዙ ስለሆኑ እኔ የተወሰኑትን አንድ አምስት ወይ ደግሞ ሰባት ብቻ ከሆነ ከሰባተኛ ጀምሪያ ይሻላል ይችላለሁ። አንደኛ ማን ይሆናል? አይ ይታወቃል ብዬ ነው እኔ ላሚን ያማል አንደኛ ነው፣ ግን ሁለተኛውን አትንገሪኝ። እኔ እንደዛ ብዬ ነው እንጂ እውነቴን ነው። እንደዛ ብዬ ነው እንጂ የተወሰኑትን፣ እንደዚህ እናድርግ፣ ከአስረኛው ጀምሪና የተወሰኑትን ስማቸውን ብቻ ነው፣ ስማቸውን ብቻ። ሌሎቹን ደግሞ አንዳንዶቹን ኤክስፕሌን ለማድረግም አያስፈልግም፣ ምክንያቱም በ አነሳናቸው ከዚህ በፊት በአነሳናቸው ፕሮግራሞች በሌሎች አጋጣሚዎችም በብዛት ስማቸውን ስናነሳና አድማጮቻችንም ሲከታተሏቸው ስለነበረ ያን ያክል ብዙ ማንሳት ላያስፈልግ ይችላል። ስማቸውን ብቻ ጠርተን ማለፍ እንችላለን። ግን እንዳልከው በዚህ በተቀመጠው ዝርዝር መሰረት ስምንተኛ ደረጃ ላይ ያለውን ላንሳ ከስምንተኛው በኋላ ያለውን ወደ ሳች ለመመለስ ያክል ስምንተኛ ደረጃ ላይ ያለው የሊውስ ስኬሊ ጉዳይ ነው። ምናልባት ስምንተኛ ራቀ ምናምን በሚል አስተያየት ሊሰጥ ይችላል፣ ግን እነማናሉ የሚለውን ለማንሳት ነው። ያው ሉዊስ ስኬሊ በብዙም ብዙም ኤክስፕሌን ማድረግ አያስፈልግም ብዬ ነው ማስበው ምክንያቱም በአርሰናል የተሰጠውን እድል እንዴት ባለ መንገድ እየተጠቀመ እንደሆነ በደንብ ነው ያየ ነው። እንደውም ለብሔራዊ ቡድን ሁሉ እስከ መጠራት የደረሰ ትልቅ እንቅስቃሴ ነው በዚህኛው የውድድር ዓመት ያሳየው። እሱ አሁን ባለው ሁኔታ አስራ ስምንት አመቱ ሆኖ ግን ደግሞ ከዛ በላይ በራስ መተማመን ያለው ተጫዋች እንደሆነ አይተናል። በሜዳ ላይ የሚፈጥራቸው እንቅስቃሴዎችና ሌሎች ተጽዕኖ የሚፈጥሩ ጉዳዮች እንዳሉ ሆኖ ግን በተለየ ሁኔታ ይሄ ምን ሜዳ ላይ ፍርሀት የሌለው ተጫዋች አንዳንድ ጊዜ ገና ወጣት ሆነው ታዳጊ ሆነው በሜዳ ላይ የመሰለፍ ዕድል ሲያገኙ ጫና ውስጥ የሚወድቁ ተጫዋቾችን ተመልክተን እናውቃለን። ችሎታው ያላቸው ብቃቱ እያላቸው ከሁኔታዎች ጋር ለመለማመድ የተወሰነ ጊዜ የሚፈልጉ ተጫዋቾች እንዳሉ አይተናል። ያንንም ደግሞ እንረዳለን። በዚህ መንገድ የሚተቹ ተጫዋቾችም በብዛት የሉም ትንሽ ጊዜ ይፈልጋሉ ብለን ነው አስተያየት የምንሰጠው። ሊውስ ስኬሊ ላይ ግን ያንን ነገር አናይም። እንደውም ይህንን ድፍረቱን በተወሰነ መንገድ መቀነስ አለበት የሚል አስተያየት ነው የሚሰጠው። አንዳንድ ጊዜ ከአርሰናል ደጋፊዎች ጋራ የሚፈጥረው አታችመንት እንደዚሁም ደግሞ ይሄ ከሌሎች ከተቃራኒ ክለብ ጋራ ጨዋታዎች በሚደረጉበት ጊዜ ለቡድን ጓደኞቹ ከለላ ለመስጠት የሚሄድበት ርቀት በሙሉ በጣም አስገራሚ ነው እና ምንም አይነት ፍርሃት የሌለው አይነት ተጫዋች ነው ተብሎ አስተያየት ሲሰጥበት የነበረ ተጫዋች ነው። ያንንም ደግሞ በደንብ አድርገን ተመልክተናል። ስለዚህ የሊዩስ ስኬሊ ጉዳይ በቀጣዮቹ ዓመታት በእግር ኳሱ ላይ በተለየ ሁኔታ ደምቀው ከሚወጡ ተጫዋቾች መካከል አንደኛው እንደሆነ ማንሳት እንችላለን። ዝናውን እና ሊታረሙ የሚገባቸው ነገሮች መኖራቸውን ግን ሳንረሳት፣ ልክ ነው። አሁን የሊዩስ ስኬሊ እነ ያማል ላይ ምናምን እነ ኩባርሲ ላይ ምናምን የማታያቸው ነገሮች ይሄ ሞር አግሬሲቭ መሆን ሞር አድቬንቸረስ መሆን እሱን ምን ያህል እንደሚጎዳው ክለቡን ምን ያህል እንደሚጎዳው ከገለልተኛ የእግር ኳስ ተመልካቾች ብቻ ሳይሆን ከራሱ ከአሰልጣኙም ካርቴታም ጭምር ይሄ ነገር አያዋጣም እስኪባል ድረስ ሆነ ምክር ፈላጊ ጉድለቶች አሉበት፣ አይደል ግን እድሜው ጥሩ ስለሆነ ያንን ያንን ሳይድ ካረመው በመኝ በጣም እኔ እንትንን እኮ ወዳለሁ። አድቬንቸረስ ስትሆኛሆነ አግሬሲቭ ስትሆኛ በጣም አሪፍ ነው፣ ግን ይሄ የሞኝ አይደለም። አንድ ልጅ ነበረ ከኛ ጋር አብሮ ያደገ፣ የቱ ነው ብሎ ነው የሚጀምረው ጉዳዩ ምን እንደሆነም ሳያቅ፣ ስንጣላጣ ምናም ሲ አያጣራ አይጠነቀቅ ምን የቱ ነው ምናም ሲል ማን እንደመጣ አታውቂም ሊበታይ ነው ብሎ እንዲያስብ ያደረገውና ያኛውን ድርግም ያደርጉበታል። እንደዛ አይነት አግሬሽን ጥሩ አይደለም አይ ልክ ነው ይሄ አርቴታንም ያስወቀሰ ነገር ነበረ እኮ አርቴታ እዚህ ላይ መስራት አለበት በተለይ የማያቸው የቀይ ካርዶች ክለቡን የሚያስከፍሉት ዋጋ በጣም ትልቅ ነው ስለዚህ እዛ ላይ ደግሞ በቃ በተደጋጋሚ እኮ ነው የሚሰራው በዚህኛው ጨዋታ ላይ ያንን ስህተት ሰርቶ በሚቀጥለው ጨዋታ ላይ ትንሽ መለስ ማለት ስላለፈው ቀይ ካርድ ስላለፈው የቅጣት ጊዜ ማሰብ ሲገባ ግን በሚቀጥለው ጨዋታ ላይም ተመሳሳይ ድርጊት ትመለከታለን እና ይሄ ከልጅነት ጋር ተያይዞ አብሮ የሚመጣ ነው። አርቴታ እዚህ ላይ በደንብ መስራት አለበት የሚለውም አብሮ መነሳት ያለበት ይመስለኛል። ሌላ ክላውዲዮ ኢኬቨሪ የሚባል ተጫዋች ማንቸስተር ሲቲ አስፈርሟል ይህም ተጫዋች በጣም ብዙ የተወራለት ነው፣ እና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ከትልልቅ ክለቦች ጋር እንድን ባርሴሎና እንደዚሁም ደግሞ ፓሪስን ጀርማ ጋር ፉክክር ውስጥ የገባበት ነው። ይህንን ተጫዋች ለማስፈረም ማንቸስተር ሲቲ አስራ ሁለት ነጥብ አምስት ሚሊዮን ፓውንድ አካባቢ ከፍሎ ነው እነዚህን ክለቦች ያሸነፈው ግን የወደፊት ተስፋው በጣም ትልቅ ነው። ገና አስራ ዘጠኝ አመቱ ላይ ነው የሚገኝ። አላየነውም እንጂ ከነ ስኬሊን አይተን ወደ ከስኬሊን በላይ አድርገውታል እነሱ ማለት ነው። ነገር ይነግርሻል። አይ በደንብ እኔ እንደውም ሌላ የሚነግረን ነገር ብዬ የማስበው የቅጽል ስማ አለው ይሄ ተጫዋች እና ይሄ አደል አዲሱ ዘሊትል ዴቭል የሚል ዘሊትል ዴቭል የሚል እውነት ነው። እንደዛ ብለው ይጠሩታል ነው ያው ድሪብል ሲያደረግ አይደል? አዎ። ግን ድሪብል ሲያደረግ፣ ከዛ ደግሞ በተለያዩ ቦታዎች ላይ የመጫወት ችሎታውን በተመለከተ ብዙ ነው እየተጻፈለት። ግን አሁን አንተ ያልከው ነገር አንዳንዶቹ ሰዎች እውነት ያልከውን ነገር ብለዋል። ትንሽ ከሜሲ ጋር እነጻጽሮታል እና እንደዚ አይነት አስተያየቶች አይቻለሁ። ለማንኛውም ግን ይሄ ተጫዋች ወደፊት ትልቅ ተስፋ አላቸው ከተባሉት እና ማንቸስተር ሲቲም ደግሞ ይህ ተጫዋቾችን የማየት አቅሙ በጣም ትልቅ መሆኑን ከተረዳንባቸው አጋጣሚዎች መካከል አንደኛው ነው ተብሎ የሚጠቀስ ነው። ስድስተኛ ደረጃ ላይ ኖዋኔሪ፣ ስለሆነ ስሙን ብቻ ጠርተን ኖዋኔሪ እኮ ባለፈው ታሳዎች ከሆነ ካይ ሀቨርትስ፣ ሳካ፣ ሄሱስ እንደዚሁም ደግሞ ማርቲኔሊ በተጎዱበት ሰዓት ላይ የእንግሊዝ ሚዲያዎች ተሳስተው ተሳስተው እኮ አርሰናል አሁን አርቴታ አሁን አርሰናልና አርቴታ አሁን ያሏቸው ሲኒየር የፍሮንት ላይን ኦፕሽኖች ሶስት ብቻ ናቸው አሉ እና ይህን ልጅ ከተቱት ነዋኔሪ ትሮሳርድና ስተርሊንግ ናቸው አሉ። ከዛ ትዝ ሲላቸው ነዋኔሪ ከሲኒየር አድል ሲኒየር ለመባል ገና ግን፣ በቃ ጀግና ነው። እውነት ለመናገር በጣም አሪፍ ስለሆነ ያገኘውን እድል በመጠቀም ሆነሽ፣ አንዳንዴ በጣም ጎበዝ ስትሆኚ ነው እንትን የሚባልልሽ ደጋፊ አሰልጣኝሽን የሚጠይቅልሽ አጫውተው እኮ ይሉ ነበር ያርሰናል ደጋፊ በብዙ ቦታ ነው። አርቴታ የመጀመሪያ ተሰላፊ ያደረገው እኮ ኑዋኔሪ ይህ አስገዳጅ ሁኔታ እንደገና መጥቶ ነገሩን አጠናከረው እንጂ እሺ ስለዚህ ስለ ንዋኔሪ ያው ሁላችንንም የሚያግባባ ነገር ነው ሌላ ኢንድሪክ የሪያል ማድሪድ ተጫዋች ይሄም የብራዚል ብራዚላዊ ተጫዋች ነው እንዳልከው አንዳንድ ጊዜ ብዙ ስያሜዎች ይሰጣሉ ለዚህ ተጫዋች ደግሞ ቀጣዩ ኔይማር ወይም ደግሞ ቀጣዩ ሮናልዶ ብለው በጣም ብዙ የቅጽል ስም የሰጡትም አሉ። ለማንኛውም ግን ከኢንድሪክም ጋር በተያዘ የሆነ ወቅት ላይ ለሪያል ማድሪድ ከመፈረሙ አስቀድሞ ብዙ የአድናቆት አስተያየቶችን ስንሰማ እንደነበረ የሚታወስ ነው። እንዲሁም ለኢንድሪክ ራሱ ይህንን ገንዘብ ሲያወጣ ሪያል ማድሪድ ብዙ ነው የከፈለው ገንዘብ የሚል ሀሳብም ነበር ወደ ሀምሳ ሁለት ሚሊዮን ፓውንድ አካባቢ ነው ለዚህ ፊርማ የወጣው ተብሏል እና ገና ለሆነ ተጫዋች ይህንን ያክል ገንዘብ እንዴት ሪያል ማድሪድ አወጣ የሚል የተለያዩ አስተያየቶችም ሲሰጡ ነበረ። ስለዚህ ነገ አንድ ደማቅ ተስፋ ካላቸው ተጫዋቾች መካከል እንድሪክም አብሮ መነሳት እንዳለበት ነው መረጃዎቹ የሚያሳዩት። ከዛ ቀጥሎ ደግሞ የንድሪክ እዚህ ደረጃ ላይ መግባት እኔ ከኑዋኔሪ በላይ አላየትማ የሆነ ወቅት ላይ በጣም ቻይን አድርጎ ነበረ ተወርቶለት ነበረለት ነገርና የነበረን የማየት እድል ስለበጣም ስፔሻሊ ከናሽናል ቲም ጋር ምናምንም የተወሰነ የተወሰነ ጊዜ የተሰጡትን እድሎች በመጠቀም ጎል በማግባት በጣም ብዙ ነገር ነበረ ሲወራ የነበረው፣ ግን አልቀጠለም፣ በዛ መንገድ አልቀጠለም። የአድቫንቴጅ ኦፍ ቢንግ ብራዚሊያን ሊሆን ይችላልመውሰድ እንችላል፣ ሊሆን ይችላል። ከዛ ቀጥሎ ደግሞ የኤምሪ የዋረን ዛይር ኤምሪ ይህም በጣም በጣም ፓሪስ ሰንጀርማ በጣም ጎበዝ ተጫዋች ነው። እንደውም በጣም አውትሻይን እያደረገ በነበረበት ጊዜ ረዘም ላለ ጊዜ የሚቆይ ጉዳት አጋጠመው እና ትንሽ ያንን የበለጠ ነጥሮ የመውጣት አጋጣሚውን ወደ ኋላ እንደጎተተበት ይሰማኛል። እኔ እነዛ በጉዳት ያሳለፋቸው ጊዜያት ገና አስራ ዘጠኝ ዓመት ላይ የሚገኝ ተጫዋች ነው ግን ደግሞ ከመቶ በላይ ጨዋታዎችን አድርጓል ለፓሪስ ን ጀርማ ይህም ገና ወደፊቱ በጣም ደማቅ መሆኑን የሚያሳይ እንደሆነ በደንብ አድርገን የምንረዳበት አይነት ተጫዋች ነው። የሜዳ ላይ እንቅስቃሴው ይወደዳል እና ፓሪስን ጀርማን የወጣቶችን ግንባታ የበለጠ ካጠናከሩና ውጤታማ እንዲሆን ካደረጉ ተጫዋቾች መካከል አንደኛው አድርገው ብዙ ሰዎች ሲናገሩ እንሰማለን። ከዛ ቀጥሎ ደግሞ የምናነሳው የኩባሪሲ ጉዳይ ነው። በባርሴሎና ሲ በጣም ወደ ነገራቸው ከምር ነው። እሱም በጣም ኩባርሲ በጣም አሪፍ ነ በጣም የሱም የሱም እድሜ ስንት ነው? ከላማሲያ ነው ያው አስራ ስምንት ዓመት ሁኖ የአስራ ስምንት ዓመት ልጅ ብሔራዊ ቡድን አልተጠራም ተብሎ ሪ የሚባልለት ልጅ እኮ ነው። በጣም በጣም ጀግና ነው። በጣም ቀደም ያለውን የባርሴሎና የወደፊት ከሚያሳዩ ተጫዋቾች መካከል የባርሴሎና የተለየ ነው። አሁን ይኸውልሽ፣ ስለ ባርሴሎና እኮ እንዴት ብዬ ላስረዳሽ? ስለ ባርሴሎና አሁን በዚህ ሰዓት ላይ የሚሰጥ አስተያየት። እንዴት ነው ባርሴሎና ዘንድሮ በጣም አሪፍ ቡድን ነው። እንደውም ትንታኔም ሲሰራ ሃንሲ ፍሊክ ይሄንን ባርሴሎና መልሰው እንዴት ታላቅ አደረጉት፣ ኮምፒታንት እንዴት አደረጉት፣ በላሊጋውም፣ በኮፓ ዴልሬውም እንደዚሁም ደግሞ በቻምፒዮንስ ሊጉም ላይ በጣም ጥሩ ከሚባል ቡድኖች ውስጥ የሚገባ ነው። ሶስቱንም ውድድሮች ለማሸነፍ እድል ከሚሰጣቸው ምናምን እየተባለ ይሄ ቡድን ሲወደስ እዚህ ቡድን ውስጥ ያሉትን ተጫዋቾች እንደነ ፔድሪ እንደነ ጋቪ እንደነ ኩባርሲ እንደነ ላሚን ያማል ምናምን እድሜያቸውን ስታዩ በቃ እኮ ስለ ባርሴሎና ነገ የሚነግርሽ ነገር አለ። እንኳን ነገ እኮ ዛሬ እኮ ነው የምነግርሽ። ዛሬ የአውሮፓ ቻምፒዮንስ ሊግን ለማሸነፍ ቅድመ ግምት አስቀምጦ ሲባል እላይ ከምታገኛቸው፣ ላሊጋውን ለማሸነፍ ሲባል እላይ ከሆኑ፣ የንጉሱን ዋንጫ ለማሸነፍ የተሻለ እድል አላቸው ከሚባሉ ክለቦች መካከል አንዱ ሆኗል። እዚህ ውስጥ ትልቁን ሚና እየተጫወቱ የሚገኙ ተጫዋቾች እኮ ናቸው እነዚህ። ዋይ ለነገ ብቻ አይደሉም ነው ለዛሬም የደረሱ ናቸው ነው ልልሽ የፈለኩት። እኔ አዎ ልክ ነው። በተለይ አንዳንዶቹ ተጽዕኖ ቅድም መግቢያችን ላይ በደንብ አድርገን ስላስቀመጥ ነው፣ በዛ መንገድ መታየት አለበት። አሁን ክለባቸው ላለው ውጤታማነት የራሳቸውን የሆነ ትልቅ አስተዋጽኦ ማበርከት የቻሉ ናቸው። የነገውን ብቻ ሳይሆን ዛሬም ላይ በደንብ ምን ማድረግ እንደሚችሉ ማሳየት የቻሉ ናቸው። ከዛ በተጨማሪ ምናልባት ብዙ ስሙን ሳንሰማ የቀረ ነው ተጫዋች ሊሆን ይችላል ዊሊያን ዊሊያን ነው የቀጣዩ የውድድር አመት ከቸልሲ ጋራ የቡድኑ አንድ አባል ሆኖ እንደሚመጣ የተገለጸ ነው። ቸልሲ ያስፈረመው ተጫዋች ነው። ወደ ሀያ ዘጠኝ ሚሊዮን ፓውንድ አካባቢ ቸልሲ ከፍሎበታል ተብሎ ነው መረጃዎቹ እየወጡ የሚገኘው እና በሁለት ሺ አምስት ሀያ ስድስት የውድድር አመት አንደኛው የቡድኑ አባል ይሆናል። ግን እስካሁን ድረስ ባደረጋቸው እንቅስቃሴዎችም ደግሞ በጣም አሪፍ እና ትልቅ ተስፋ ያለው ተጫዋች እንደሆነ ብዙ ሰዎች ናቸው የመሰከሩለት። ጎል የማስቆጠር አቅሙ እንደዚሁም ደግሞ አሲስት የማድረግም አቅሙ በጣም ትልቅ እንደሆነ እየተነገረ ነው። አስራ ሰባት አመቱ ነው። በአስራ ሰባት አመቱ የጎል ኢንቮልቭመንቱ ሰላሳ ደርሷል። አሲስት የማድረግ ና እንደዚሁም ደግሞ ጎል የማስቆጠር አቅሙ ሰላሳ ቁጥር ላይ ደርሷል። አዎ የቸልሲን ወደፊቱንም በደንብ እንድታስብ የሚያደርግ ነው እና አስራ ስምንት ዓመት ከመሆኑ በፊት ይህንን ማድረግ በመቻልም ደግሞ ከኔማር ጋር በንጽጽር እየቀረበ የሚገኝ ተጫዋች ነው። ዋናው ነገር እነዚህ ተጫዋቾች አሁን ላይ ምን ማድረግ እንደሚችሉ በተለያዩ አጋጣሚዎች አሳይተዋል። በተለያዩ ሊጎች ላይ እየተጫወቱ ነው የሚገኘው። የተሰጣቸውን እድል በደንብ አድርገው ተጠቅመዋል። ግን ይህንን ነገር ጠብቆ በመቀጠል ሂደት ላይ ደግሞ በጣም ትልቅ ስራ እንደሚጠይቅ ምንም ጥርጥር የለውም። ብዙ ጊዜ ቀጣዩ ሜሲ ቀጣዩ ኔማር የሚሉ ነገሮችን ሰምተን ብዙ ተጫዋቾች አዎ ጥሩ ችሎታ እንዳላቸው እኮ ምንም ጥርጥር የለው። አሁን ይሄኛው ምንድን ነው የሚባለው? እንደዚህ ያለ ነገር ስትናገሪ አድማጮችን መረዳት ያለባቸው ሲትራስ ፓሪበስ ብለሽ ነው። ኦ ነገሮች በዚሁ የሚቀጥሉላቸው ከሆነ ነው። አንዳንዶቹ በላይፍ ስታይል መበላሸት፣ አንዳንዶቹ በኢንጁሪ አንዳንዶቹ በሌላ በሌላ ምክንያት ሊከሽፉ ይችላሉ። አሁን ይሄ በሟርት ውስጥ ሆነን አደለም፣ ዛሬ በምን ዛሬ እያሳዩ ባሉት ተስፋ ውስጥ ሆነን ነገ የእነዚህ ልጆች የመሆን እድል አለው ነው። በተለያየ መንገድ በተለያየ ሰበብና ምክንያት ሊከሽፍ ይችላል። ላይሳካ ይችላል። አሁን ከጠቀስሻቸው ስምንቱ አምስቱ ቢሳካ ግን ላለም እግር ኳስ አሪፍ ነው። ግን ለእኛ ግን ከባድ ነው፣ ለእኔ ለአንቺ ምናምን ግን ከባድ ነው። በእውነት ከባድ ነው። ይሄ በሜሲ ሌቭል በክርስቲያኖ ሮናልዶ ሌቭል በሆኑ ተጫዋቾች ሌቭል የነበረንን መላመድ አፋተውና አላቀው እነሱን እንድንለምድ ለማድረግ ይከብዳቸዋል፣ ለልጆቹ ብዬ ነው።